እንዴት ናችሁ? ደህና ናችሁ ወይ? ለአዲስ ዓመትም ሆነ ያው እንግዲህ ከአዲስ ዓመት በፊት ቋግሜ ሳይገባ ነው ቋግሜ ሳይገባ ነው ቪዲዮ ያለቀኩላችሁ። ችግር ገጥሞኝ ነው፣ አሞኝ ነበረ። በዛ ምክንያት ነው ያለቀኩላችሁ፣ እህቶቼ ማለት ነው። አለፈ ማልፍ ነገር። ግን በዚህ አጋጣሚ ቤተሰቦቻቸውን አተው የሆነ ስሜት ውስጥ ጽሁፍ ነው። ቪዲዮ ለሚቀርጡ ሰዎች ከባድ ነው። እኔ አመት ባሉም አመት ባል ሳይመስለኝ አዲስ አመቱም አዲስ አመት ሳይሆን የሚመስለኝ በስቃይ ውስጥ ነው ያሳለፉት። ያም ነገር ደግሞ እንግዲህ አሜን ብዬ ተቀብያለሁ። ነገር ግን ከስደት ተመልሼ ለ2016 2017 የማልችላቸው ከባድ የሆነ በህይወቴ ላይ የመጡ ፈተናዎች አልፈዋል። እግዚአብሔር ይመስገን። ማለት ብቻ ነው። ሌላ አማራጭ ስለሌለም ማለት ነው። ምክንያቱም እኔ ብዙ ነገር አሳልፍ ያለው በቃ በሃይማኖቴ፣ ራሱ ምነው እግዚአብሔር ከኔ ጋር አይደለም፣ እንደ ድንግል ማርያም አልፈጠረችኝም እንዴ ብዬ ሃይማኖቴ ጋር ራሱ ግጭት ውስጥ፣ ከፈጣሪ ጋር ግጭት ውስጥ ገብቼ አሳልፍ ያለው ማለት ነው። እና በዚህ ውስጥ እህት እናት ጀርመን ነው የምትኖረው ባልሳሳት እንግዲህ ከጎኔ ሆና አጋዣ ምታለኝ በርች ጠንክሬ እያለች እንደ እህት ብዙ ነገር ክብር የምታደርግልኝ እህቴና እግዚአብሔር ያክብርልኝ ኑሪ ለልጆች ማለት ነው። ፈልገው ምስጋና በእኔ አንደበት አይደለም። እግዚአብሔርም ምንም ስሰጣችሁም ስነሳችሁም አመስግኑኝ ያለ ነገር ስለሆነ የእግዚአብሔር ስጦታ ነው እንጂ ከኔ አንደበት የሚወጣ አይደለም። እግዚአብሔር ካሳሽ የሚካስ ነው ምለው ከኔ ከሰው ምንም አይጠበቅምና እና በዚህ አጋጣሚ በውስጥም እየገባችሁ እየጻፋችሁ እየደወላችሁ ምን ሆናሽ ነው ስትሉኝ የነበረው ቪዲዮ ለምን አትለቂም? ነው እንጂ ሕመሜን ችግሬን አላወቃችሁም። በዚህ አጋጣሚ እንግዲ

ምን ብዬ እንድነግራችሁ እራሱ አላውቅም ከምን እንደምጀምርላችሁ ምን ብዬ እንደማስረዳችሁ ለራሴ ግራ ገብቶኛል። ነገር ግን እናንተ ለእኔ ደስታ ስጠብቁ የነበረ በቃ እኔ ሳልነግራችሁ ራሳችሁ ገምታችሁ ስገልጹልኝ የነበረ ደስታችሁን በውስጥም እየመጣችሁ ምኞታችሁን በቃ በመልካም ነገር የእኔ ደስታ ለእናንተ ሲያስደስታችሁ የነበረ ህቶቼ ነገሩ አልሆነም። ምችንታኝ ምች ዘንድሮ በጣም ተፈታትኖ የነበረ። ያው ያለሁበት መጨረሻ ፎቅ እንደመሆኑ ምግብም ሰርቼ ስወጣ፣ ሽንኩርቱም ከትፌ ስወጣ የሆነ ይጠብቀኝ ነበር። ምች በጣም ተፈታትኖ ነበረ። ምች ሆንኝ፣ ከባድ ቃንስቼ፣ የሆን በስራ ምክንያት የሆን አላወቅኩትም። ነገሩ ተቋርጧል ማለት ነው። በቃ ባጭሩ ነገሩ ተቋርጧል። ያው እንግዲህ እግዚአብሔር ያለሆኖ እኔ ተረፍ ያለው ምክንያቱም ይህም አላወቅኩትም ነበረ ስራ እና ስራዬን ብቻ ነው ስሩ አሯጥ የነበረው እንጂ ይህን ነገር ያጋጥመኛል ብዬም አላሰብኩትም ነበር። ግን አንዳንዴ ይሄ የኢትዮጵያ ኑሮ አይመቻችሁም። ተሰደንም ስቃይ፣ መተንም ደግሞ ስቃይ ነው። ካሮጣችሁ አይሞላም ወደ ላይ ወደ ታይ ካላላችሁም አይሆንም። እንደገና ሌላ ሰው ጨምራችሁም ከገቢያችሁ ከቤክራይ ጋር አይመጣጠንም። ብቻ ግን ከባድ ጊዜ ነበረ አልፏል። እግዚአብሔር ያለ ሆኖ እኔ ተርፌያለሁ። ለዛ ለምስኪኗ እናቴ ማለት ነው። እናቴ እንግዲህ ታቃለች የዛሬ አመት መታ እኔ ባልመጣ ይሻላል እያለች ስትጠጸት ነበር እና ዘንድሮ ደግሞ እንደዚህ ሲገጥም እኔ ተረፍኩላት። ዋናው ነገር ለእናቴ እኔ መትረፊ ያደል ተርፌላታለሁ። እናቴ ምን ወጣት ነበር እውነት ለመናገር ማለት ነው ለስሙ ነው እንጂ ኢትዮጵያ ያለሁት እናቴን ጧትና ማታ አላያትም አታየኝም አላያትም እሷ በተታመም ን አልደርስላትም እኔ ብታመም እሷ አልደርስልኝም በሰላሙ ምክንያት በቃ አይሞላም የገጠሩን ኑሮ ታውቃላችሁ እዚህ ያለው ታውቃላችሁ ብቻ የኢትዮጵያ ኑሮ በአጠቃላይ ጎዶሎ ብዙ ነው በዛ ምክንያት ነው ብቻ ግን ለእናቴ ተርፌላታለሁ በሌላ ቪዲዮ እንገናኝ። ሽዶች በሌላ ቪዲዮ ልገናኝ። ብዙዎቻችሁ እየደወላችሁ የኩራትም የመሰላችሁ አይችዝም ስላችሁ ደግሞ ኦንላይም ስለሆንኩኝ ዋትስአፕ ላይ፣ ኢሞ ላይ ኦንላይ ስለሚያሳይ አይችዝም እያልኩ እየመሰላችሁ ብዙ ነገር እየጻፋችሁ ይህ ነው ለምንድነው የማትመልሽው? ኩራትም የመሰላችሁ ነገር አለና፣ እኔ ግን ጥሩ ስሜት ውስጥ ስላልሆንኩኝ ለዛ ነው ማልመልሰው። እንደውም ይችን ሰሞን ጽሁፍ እየመለስኩላቸው ነው ማለት ነው ስደውሉ ነው እንጂ። አሁን ወደ ሀያ ቀን ሆኛል፣ ሀያ ቀን እንደዛ አልፎኛል። በዛ ውስጥ ዩትዩብ ላይ አልገባሁም። ምክንያቱም ስሜቴን ማረጋገጥ አልቻልኩም። በጣም ከባድ ነው፣ ህመሙ ከባድ ነው፣ ስቃዩ ከባድ ነው። ብቻ ይሄ ነው ብዬ አልነግራችሁም የሴት ልጅ ፈተናዋ ከባድ ነው። እውነትም እንጃ አዳምና ህዋን ባጠፉት ጠፋት። እኛም ያው አዳም አይደለች ይሄን ነገር ያመጣችልን። ፈተና፣ ምጡ፣ ስቃዩ፣ ሁሉም ነገር አልፏል። እናቶቻችን በዛ ውስጥ ነው እኛን የሚያመጡት። እና ያላየው ብታወሩትም ስለማይረዳ ከባድ ጊዜ ያሳልፍ ያለው ሆኖ ግን ባላወቁ ነገር መሆኑ ብዙዎች ከባድ ቃት ተንሽትኛላችሁ ልብሳ ትጠብ ትላላችሁ፣ ግን ደግሞ ለእኔ አይመስለኝም ነበረ እንደዚህ ነገር እንዳለ አላቅም ነበር። ብቻ ግን አልሆነም። ልናገራችሁ የፈለግኩት ይሄ ነው። በዛ ምክንያት ነው የጠፋሁት፣ አሞኝ ነው። እንኳን አደረሳችሁም ያላልኩት ለበዓል በዚህ ምክንያት ነው ማለት ነው። ሌላውም በሌላ ቪዲዮ እንገናኛለን። እንግዲህ ተረጋግቼ በአዲስ ርዕስ በአዲስ መንፈስ እመጣለው። ሁሉም ነገር ለእግዚአብሔር ሰጥቼ፣ ምክንያቱም ከእግዚአብሔር ጋር ተጣላው አየሁት። በቃ የሚሆን ነገር የለም ብቻ ግን አላቅም። ሰው ብዙ ላቸው አምሶ ያወራል። ያንን ነገር ሁሉ ትቼ በራሴ መንፈስ ተረጋግቼ ባዳራ ቪዲዮ መጣለው። ይህን ለማለት ያክል ነው። አመሰግናለሁ።